የአብይ ጾም አራተኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ሰላም ጤና ይስጥልኝ እጅግ የተወደዳችሁ በአገር ውስጥም ሆነ በውጭ በስደት ያላችሁ ውድ የሆኒ ቲዩብ መንፈሳዊ ቻናል ተከታታዮቻችን እንዴት ሰነበታችሁ? እንኳን ለዚህ ቀንና ለዚህ ዕለት፣ ለዚህ ሰዓት አደረሳችሁ። በቸርነቱ ጠብቆ በምሕረቱ ጎብኝቶ ለዚህ ቀንና ሰዓት ያደረሰን የቅዱሳን አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አትለይምና እናቱ ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። በዛሬው መርሃ ግብራችን ከአብይ ጾም ሳምንታት መካከል አንዱ የሆነውን የአራተኛውን የአብይ ጾም ሳምንት ይዘንላችሁ መጥተናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በታላቅ አክብሮት እንጋብዛለን። አሁን ቀጥታ ወደ ዕለቱ መርሃ ግብራችን እናመራለን። እግዚአብሔር ከሁላችንም ጋር ይሁን። የዳነው መጻጉዕ ጌታችን ከተጠመቀ በኋላ የአይሁድ ፋሲካ ለሶስት ጊዜ ተከብሯል። የመጀመሪያው ፋሲካ ጌታችን ቤተ መቅደሱን ያጸዳበትና በቤተ መቅደስ ሲሸጡ ሲለውጡ የነበሩትን ያስወጣበት ሲሆን በመጨረሻው ፋሲካም ሰሞን እንዲሁ ለሁለተኛ ጊዜ ቤተ መቅደሱን አንጽቶ ከፋሲካው ማግስት ተሰቅሏል። በሁለቱ ፋሲካዎች መካከል በነበረው ፋሲካ ደግሞ ጌታችን ወደ ቤተሳይዳ መጣ። ቤተሳይዳ የመጠመቂያው ስፍራ ስም ሲሆን ካጠገቡ ደግሞ በጎች በር ነበር። የበጎች በር በአሁኑ ሰዓት የቅዱስ እስጢፋኖስ ሊወግሩት ያወጡበት በር እና የአንበሳ በር ተብሎም ይጠራል። እንደሚታወቀው ዘመነ ኦሪት በግ መስዋዕት ሆኖ የሚቀርብበት ነበር። ስለዚህ በዚያ መስዋዕት ሆነው የሚቀርቡ በጎች የሚገቡበት ነበር። በጎቹ ነውር እንደሌለባቸው ማለትም ቀንዳቸው እንዳልከረረ፣ ጥፍራቸው እንዳልዘረዘረ፣ ጠጉራቸው እንዳላረረ እያገላበጡ የሚጠኑበት የአንድ ዓመት ተባት ወይንም ወንድ መሆናቸው የሚታይበት ስፍራ ነው። ይህንን መስፈርት አሟልተው ያለፉ በጎች ለመሥዋዕትነት ሲቀርቡ፣ ለዚህ ብቁ ያልሆኑትን ግን ለይተው ባለንጋ እየገረፉ ያስወጧቸዋል። በቤተ ሳይዳ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን አንዳንድ ጊዜ ያናውጥ ነበር። ይህ መልአክ በሰው ቁስል ላይ የተሾመው በበሽታም ላይ የተሾመ የስሙም ትርጓሜ እግዚአብሔር ፈዋሽ ነው ማለት የሆነ ከሰባቱ ሊቃነ መላእክት አንዱ ቅዱስ ሩፋኤል ነበር። መልአኩ ውሆችን ለመቀደስ ጸሎትን ከሰው ወደ ፈጣሪ ለማድረስ ወደ ውሃው ይወርድ ነበር። ይህ እንግዲህ ውሃ በራሱ ማዳን ባይቻለውም ቅዱሳን መላእክት የነኩት እንደሆነ በረከትና ፈውስ እንደሚሰጥ የሚያስረዳን ነው። ውሃው ከተነዋወጠ በኋላ ግን መዳን የሚቻለው መጀመሪያ መግባት ሲቻል ነበር። በዚህ የጠበል ስፍራ በነበሩ አምስት መመላለሻዎች በሽተኞች፣ አንካሶች፣ እውሮችና እግራቸው የሰለለ ብዙ ሕዝብ ይተኙ ነበር። በተለይ ደግሞ አንካሶች፣ እውሮችና እግራቸው የሰለለ ሰዎች በቁጥር የሚበዙበት ከሌላኛው በሽተኛ በተለየ እነሱ የውሃውን መንቀሳቀስ አይተው ለመግባት እንዳይችሉ ወይ አይናቸው ማየት አይችልም፣ ያም ባይሆን መንቀሳቀስ ያቅታቸዋል። ገብተውም እንኳን ቢሆን ድንገት ከነሱ ቀድሞ የገባ ሰው ካለ እነሱ ስለማይፈወሱ ከውሃው መልሶ የሚያወጣቸውም ሰው ያስፈልጋቸዋል። አለዚያ ገብተውም አውጪ አጥተው ሊቸገሩ ይችላሉ። ምናልባትም በእንዲህ አይነት ችግር ለባሰ ነገር የተዳረገም ሊኖር ይችላል። ከነርሱ ቀድሞ የሚድነው እንግዲህ ሁለት አይነት ሰው ነው። አንደኛው በሽታው ለመንቀሳቀስ የማያዳግተው ሆኖ እያለ የነሱ ይብሳል ብሎ ሳያዝን የሚገባ ነው። መቼም ሰው እንኳን ቀድሞ የገባ ብቻ በሚድንበት ስፍራ ቀርቶ በማንኛውም ሰዓት ቢገባ በሚድንበት የጠበል ስፍራ ከኔ በሽታ የገሌ ይብሳል፣ እስቲ ቅድሚያ ልስጠው ሲል ብዙ ጊዜ አይታይም። ስለዚህ እነዚህን ደካሞች ቀድሞ የሚገባ በሽተኛ ብዙ ነው። በአንጻሩ ደግሞ ወደ መጠመቂያው ሊወረውሩት የሚጠባበቁ ዘመዶች ያሉት አለዚያም ዘመድ የሚያፈራበት ገንዘብ ያለው በሽተኛ ደግሞ ሌላው ቀድሞ ወደ መጠመቂያው የሚገባ ነው። በዚህ ስፍራ ለ38 ዓመት ያህል የተኛ በሽተኛ በግዕዙ መጻጉዕ ነበር። ግሪካውያን የዚህን ሰው ስም ኢያኢሮስ ይሉታል። እንግዲህ 38 ዓመት ማለት የጉልምስና ዕድሜ ነው። መጻጉ የመጣው በ10 ዓመቱ ነው እንኳን ብንል፣ አሁን 48 ዓመቱ ይሆናል። ነገር ግን ጌታችን በኋላ የሚብስ እንዳይደርስብህ ደግሞ ኃጢአትን አትስራ ብሎ ስለተናገረ ከመታመሙ በፊት ለዚህ ጽኑ ደዌ የሚዳርግ ኃጢአት ለመስራት የሚችልበት ዕድሜ ላይ ደርሷል ማለት ይቻላል። መቼም ክፉ ደግ በማያውቅበት ሕፃንነቱ በድሎ የልጅነት መተላለፍ ታስቦበት ታመመ ብሎ መናገር ይከብዳል። ብቻ ይህ ሰው የአንድ ጎልማሳ እድሜ ያህል ባልጋ ላይ ሆኖ በቤተ መቅደስ ተኝቷል። ጠበል ሊጠመቅ ሲጠባበቅ በፀጉሩ ሽበት በግንባሩ ምልክት አውጥቷል። ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም ውስጥ ሲወለድም ይህ በሽተኛ በዚሁ መጠመቂያ ስፍራ ነበረ። ድንግል ማርያም የወለደችውን ሕፃን በበረት ውስጥ ስታስተኛው ይህ በሽተኛ አልጋው ላይ ከተኛ ስድስት ዓመት ደፍኖ ነበር። ከሁሉ የሚያሳዝነው ደግሞ ይህ ሰው አልጋው ላይ ሆኖ እጅግ ብዙ ሰዎች ሲፈወሱ መመልከቱ ነው። ከሱ በኋላ መጥተው ከሱ በፊት ድነው የሚሄዱ ሰዎችን ማየት እንዴት ይከብደው ይሆን? እንደሱ ብዙ ዘመን የቆዩት ሲድኑ ሲያይ ተስፋው ሊለመልም ይችላል። በመጡ በአጭር ጊዜ ዘመድ ብዙ በመሆናቸው ብቻ የሚድኑ ሰዎችን ሲያይ ግን ልቡ በሐዘን ይሰበራል። ዓመቱ በረዘመ ቁጥር ተስፋ ቆርጦ ቤተ ሳይዳን ቤቴ ብሎ ከመኖር በስተቀር ምንም የሚታየው ነገር አይኖርም። እግዚአብሔርን በመከራ ውስጥ ተስፋ እያደረገ ይጽናናል እንዳንል ደግሞ እንደ ጻድቁ ኢዮብ ወይም እንደ በሽተኛው አላዛር ከእግዚአብሔር ጋር የጠበቀ ግንኙነት የነበረው ቢሆን ኖሮ መቼ ለዚህ በሽታ የሚዳርገው ኃጢአት ይሰራ ነበር። ስለዚህ በቃለ እግዚአብሔር ይጽናናል ማለትም ያስቸግራል። ያም ሆነ ይህ ይህ ሰው እጅግ ተሰቃይቶ ነበር። ጌታችን የዚህን ሰው ችግር ብቻ ሳይሆን ብዙ ዘመን እንደዚህ እንደነበር ያወቀው ማንም ሳይነግረው ነበር፣ በሽታውን ከነመንስኤው አስቀድሞ ያውቃልና። ወደዚህ የብዙ ዓመታት በሽተኛ መጣና ልትድን ተወዳለህን አለው። ጌታችን የሚፈልገው ይህንን ሰው መፈወስ እንጂ የራሱን ማንነት ማሳየት ስላልነበረ ላድነህ ተወዳለህን አላለውም። በዚህ ጊዜ ይህ ሰው የጌታን ማንነት አያውቅም። ጌታችን ስታምንብኝ ብቻ ነው የሚፈውሳችሁ የሚል አምላክ አይደለም። ለሁሉ ፀሐይን የሚያወጣ፣ ለሁሉ ዝናምን የሚያዘንብ አምላክ ይህንን ሰውም ለመፈወስ እስኪያምነውም አልጠበቀውም። ይህ በሽተኛ ልትድን ትወዳለህን ሲባል የሰጠው መልስ እጅግ የሚያስገርም ነው። እንደሚታወቀው በሽታ አመል ያጠፋል፤ በሽታው በቆየ ቁጥር ደግሞ መራር ያደርጋል። ሰዎች በበሽታ ሲፈተኑ በሰውም በፈጣሪም ላይ ብዙ የምሬት ንግግር ሊናገሩ ይችላሉ። ጌታችን ልትድን ትወዳለህን ብሎ ሲጠይቀው ታዲያ መዳን ባልፈልግ ጠበል ቦታ ምን አስቀመጠኝ፣ እያየኸኝ አይደል፣ ወዘ ተብሎ ያለፈ ንግግር ሊናገር ይችል ነበር። ይህ ሰው ግን ምንም የምሬትና የቁጣ ቃል አልተናገረም። ጌታችንም ሲያናግረው በጨዋ ሰው ደንብ ጌታ ሆይ ብሎ ነው የመለሰለት። በዚህ ሁኔታው ትሁት ሊባል ይችላል። ነገር ግን የመለሰው የተጠየቀውን አይደለም። ጥያቄው ልትድን ትወዳለህን የሚል ከሆነ መልሱ አዎ መዳን ወዳለሁ፣ አለዚያም ደግሞ አይ አልፈልግም ብቻ መሆን ነበረበት። እሱ ግን ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። እንግዲህ የጌታችንን ማንነት ባይረዳውም ጌታችን በወቅቱ የሰላሳ ሁለት ዓመቱ ነበርና ምናልባት ወደ መጠመቂያው ሊጨምረኝ አስቦ ይሆናል ያም ባይሆን ግን ከተከተሉት ሰዎች አንዱን አደራ ሊልልኝ ይሆናል ብሎ አስቦ ነበር ሰው የለኝም ብሎ የሰላሳ ስምንት ዓመታት ብሶቱን ተናገረ ሌላው ቀድሞኝ ይወርዳል ብሎ እያየ የቀደሙትን ሰዎች አስታወሰ ጌታችን ተነሳና አልጋህን ተሸክመ ሂድ አለው ባላሰበው ባልጠበቀው መንገድ ፈወሰው። ይህ ሰው 38 ዓመት ሙሉ ሲጠባበቃት የነበረችውን የቤተ ሳይዳ ጠበል ሳያገኝ በመላኩ መውረድ ሳይሆን በመላእክት ፈጣሪ ቃል ተፈወሰ። ገባሬ መላእክት ክርስቶስ ራሱ መጥቶ አዳ ነው ይህ ሰው እግዚአብሔር በዚህ ጸበል ካልሆነ በቀር በሌላ በምንም መንገድ ያድናል ብሎ አስቦም አልሞም አያውቅም ነበር። ለመዳን የሚያስፈልገው ምንድን ነው ተብሎ ሲጠየቅ የሚመልሰው ወደ ውሃው የሚጨምር ሰው እና የቤተ ሳይዳ ውሃ ብሎ ነበር። ጌታችን መጻጉ ለሰላሳ ስምንት ዓመታት ተስፋ ያደረጋትን ጠበል ወይንም ደግሞ ወደ ጠበሉ የሚጨምሩትን ሰዎች ሳይጠቀም ፈወሰው። እግዚአብሔር ያለ ጠበልም እንደሚያድን ማመን ካልቻልን እምነታችን ሙሉ አይደለም። ይህ ሰው ወደ ውሃው ገብቶ ቢድን ኖሮ ጌታዬ አዳነኝ ከማለት ይልቅ መዳን ነሰኝ 38 ዓመት ሆነው የጠበቁት እያለ ልፋቱን ያወራርድ ነበር እንጂ ፈጣሪውን አያመሰግንም ነበር። ሰው የለኝም ማለ መጻጉ ብቸኛ ሰው ሆኖ ለጌታችን ጠበል ቦታ ያገኘውን ያለ ጠበል ፈወሰው ሲባል መቼም ጠበል መጠመቅ የማይወዱ ወይም በጠበል የማያምኑ ሰዎች ደስ ሊላቸው ይችላል። እኛስ ምን አለን? ጌታ እኮ ይህን በሽተኛ ጠበል ቦታ አግኝቶ እንኳን የፈወሰው ያለ ጠበል ነው ብለው ባቀበልናቸው በትር ሊመቱን ይፈልጉ ይሆናል። ሆኖም እዚሁ ዮሐንስ ወንጌል በዘጠነኛው ምዕራፍ እውር ሆኖ የተወለደውን ሰው ጠበል በሌለበት ስፍራ አግኝቶት እኛ እመት ወይንም እምነት የምንለውን አፈር በምራቁ ለውሶ ከቀባው በኋላ ሂድና በሰሊሆም መጠመቂያ ጣጠብ ብሎ ልኮታል። ጠበል ምንም የማያስፈልግ ቢሆን ኖሮ ዓይነ ስውሩን ሰው ወደ ወንዝ ወርደህ ተጠመቅ ብሎ አይልከውም ነበር። ዛሬ ለታመሙ ሰዎች ጠበል ሂዱ ብለን ስንመክር ክርስትና ያልገባን ክርስቶስን የማናውቅ የሚመስለው ይኖራል። አሁን ባየነው ታሪክ ውስጥ ግን ለበሽተኛው ጠበል ሂደህ ተጠመቅ ብሎ የመከረው ራሱ ጌታችን ኢየሱስ ክርስቶስ ነው። መፈወስ የሚችለው ክርስቶስ ጠበል ተጠመቅ ብሎ ከተናገረ የታመመን መፈወስ የማንችለው እኛ ኃጢአተኞቹ ከንፈር ከመምጠጥ ይልቅ ሄደ ተጠመቅ ብንል ምን አጥፍተናል? ጌታችን ሲያደርግ ያየነውን ነው። እኔን ምሰሉ ብሎ የለ እንዴ? በእነዚህ ሁለት ታሪኮች ግን ጌታችን ሲፈልግ በጠበል ሲፈልግ ያለ ጠበል፣ ሲሻው በምክንያት ሲሻው ደግሞ ያለ ምክንያት፣ ሲፈልግ በጠበል ሲፈልግ በሕክምና ሲፈልግ በቃሉ ሲፈልግ ደግሞ በዝምታ ሲፈልግ በቅዱሳን መላእክቱ ሲፈልግ ያለ ቅዱሳን መላእክቱ ማዳን እንደሚቻለው እንረዳለን። ጌታችን ለመጻጉዕ ተነሳና አልጋን ተሸክመ ሂድ ብሎ ሲነግረው ወዲያውኑ ድኖ አልጋውን ተሸክሞ ሄደ። እዚህ ላይ አባታችን ቅዱስ ዮሐንስ አፈወርቅ እንዳደረገው የበሽተኛውን እምነት እናደንቃለን። ራሱን መሸከም የማይችለው ይህ በሽተኛ ተነሳና አልጋን ተሸከም ሲባል አልሳቀም። እንዴት አድርጌ ነው ደግሞ አልጋ የሚሸከመው ብሎም አልጠየቀም። በፍጹም እምነት ተነሳና ተሸክሞ ሄደ። የ38 ዓመት ጓደኛውን ሰው ሳይኖረው አብራው የኖረችውን የተሸከመችውን ባለውለታው የሆነችውን አልጋ ተሸከማት አለው፣ ተሸክሞ ሄደ። አንድ ሰው እንኳን ለ38 ዓመታት ይቅርና ለ38 ቀናት እንኳን ቢታመም እንደተሻለው ተነስቶ አልጋ አይሸከምም። እስከሚያገግም ድረስ በደንብ መንቀሳቀስ አይችልም። ራሱን ያዞራዋል፣ ይደክመዋል፣ የቀረ ህመም አያጣውም። መጻጉዕ ግን የተፈወሰው ያለቀሪ በሽታ ወይንም ያለ ተረፈ ደዌ ነበር። ስለዚህ ወዲያው ተነስቶ አልጋውን እንዲሸከም ነገረው። መምህር የስድሮስ እንዳሉት ያንን የብረት አልጋ ተሸክሞ እየሄደ የጌታን ጽና ታምራት አሳየ። ጌታችንም ከዛ በሽታ ያዳነው በነፃ መሆኑን በሚያሳይ ሁኔታ ያችን አንዲት ንብረቱንም ተሸክመ ሂድ አለው። መጻጉ የተሸከመችን አልጋ ተሸከም ተባለ። እግዚአብሔር የተሸከሙንን እንድንሸከም ይፈልግ አምላክ ነው። ውለታ ሳንረሳ የተሸከሙንን ወላጆቻችንን፣ የተሸከመችንን ቤተክርስቲያንን፣ የተሸከመችንን ሀገራችንን እንድንሸከም ይፈልጋል። ባንዱ ሊቅ ደግሞ ዓለም እንደዚህ ናት እናት ዓለም አልጋ መጻጉን እንደተሸከምኩ። ተሸከመኝ አለችው ብለው ተቀኝተዋል። ዝክረ ሊቃውንት ሁለት። ከዚህ ላይ ጌታችን ቤተሳይዳ ከመጣ ይቀር ሁሉንም በሽተኛ መፈወስ ሲችል ለምን አንዱን ብቻ ፈውሶ ሄደ ብለን ማሰባችን አይቀርም። የበለጠ የሚያሳዝነው ደግሞ ሊቃውንቱ እንደጻፉት የቤተሳይዳው መጠመቂያ ፈውስ ከዚያ በኋላ ብዙም አልቆየም፣ የመላኩም መውረድ ቆሟል። ከዚያ በኋላ በሰባ ዓመተ ምህረትም ኢየሩሳሌም መቅደሷ ፈርሷል ተመሰቃቅላለች። ወንጌላዊ ዮሐንስም የዮሐንስ ወንጌልን ሲጽፍ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ አምስትም መመላለሻ ነበረባት፣ ብዙ ሕዝብ ይተኙ ነበር ከማናቸው ካለበት ደዌ ጤናማ ይሆን ነበር ብሎ በኃላፊ ኃላፊ ግስ ፓስት ፐርፌክት ቴንስ ነበር። ታዲያ ጌታችን እንዲህ መሆኑን እያወቀ ምነው መጻጉን ብቻ ፈውሶት ሄደ ቢባል የፈወሰው እርሱን ብቻ አይደለም እሱን በስጋ ቢፈውሰውም ታምራቱን አይተው በማመናቸው በነፍሳቸው የተፈወሱ ይበዛሉ። ህሙማነ ስጋን በታምራት፣ ህሙማነ ነፍስን በትምህርት እየፈወሰ እንዲሉ አበው፣ በዚያ ስፍራ በስጋ ታመው በነፍሳቸው አምነው የዳኑ ብዙዎች ናቸው። የጌታችንና የእርሱ አካል የሆነችው የቅድስት ቤተክርስቲያን ዋነኛ ስራዋ ነፍስን መፈወስ እንጂ ስጋዊ በሽታን መፈወስ ብቻ አይደለም። ለዚህ ነው እንጂ ጌታችን ሰው ሆኖ ይህችን ምድር በእግሩ ሲረግጥ በሽታ እንዳይኖር ያደርግ ነበር። ቅዱስ ባስልዮስ በመስቀል ላይ በቆሰልኸው ቁስል ከኃጢአቴ ቁስል አድነኝ ብሎ እንደጸለየ እኛም የዘወትር ልመናችን ለሚከፋው ለነፍሳችን በሽታ ነው። የጌታችን መምጣት ዋነኛ ዓላማው ለነፍስ ድነት ነው። ይህ ማለት ግን ለስጋ አልመጣም ማለት አይደለም። ጌታችን ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ከእስራኤል ቤት በቀር ለአሕዛብ አልተላኩም ሲል በጻድቃን አይገደኝም ለአሕዛብ አላስብም ማለቱ እንዳልነበር ሁሉ፣ ለነፍስ ድህነት ቅድሚያ ሰጥቷል ማለት ለስጋ አይገደውም ማለት አይደለም። በመጻጉዕ ታሪክ ውስጥ ብዙ ቀሪ ነጥቦች ቢኖሩም፣ ሁለት ነገሮችን ብቻ እናንሳና የዛሬውን መርሃ ግብራችን እናጠቃልል። ይህ ሰው ተፈውሶ አልጋውን ተሸክሞ ሲሄድ፣ ሰንበት ለሰው ድህነት እንደተፈጠረች ያልተረዱ አይሁድ በቁጣ ነደዱ። ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። ልብ አድርጉ፣ ይህ ሰው በቤተ ሳይዳ 38 ዓመታት ሙሉ ሲማቀቅ እንደኖረ የሰውን ገመና አዋቂንን ባዮቹ አይሁድ ይቅሩና ቤተ ሳይዳን የረገጠ ሰው ሁሉ ያውቃል። ላለፉት 38 ዓመታት ወደዚች የመጠመቂያ ስፍራ ሲሄዱ ያም ባይሆን በጎች ታጥበው ተመርጠው ወደሚገቡበት ወደ በጎች በር ሲያልፉ ይህ በሽተኛ በአልጋው ተጣብቆ ሳያዩት አይቀሩም። አሁን ግን ካልጋው ተነስቶ የተሸከመችውን አልጋ ተሸክሞ በአደባባይ ሲያዩት የጠየቁትን ጥያቄ ተመልከቱ። እንኳን ለዚህ አበቃ ዛሬ መልአክ ወረደ ማለት ነው፣ እሰይ ልፋትህን ቆጠረልህ ያለው የለም። የተናገሩት አንድ አረፍተ ነገር ነው፤ ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም የሚል ብቻ። ባይሁዳይን ድኖ 38 ዓመት የተኛበትን አልጋ ከመሸከሙ ይልቅ ሰንበት ማፍረሱ የሚያስደንቅ ትልቅ ዜና ነው መጻጉ ያዳነኝ ያ ሰው አልጋን ተሸከም አለኝ አላቸው እስቲ በደንብ አስተውሉ እነዚህ ሰዎች ይህን በሽተኛ ፈጽሞ አያውቁትም ነበር እንበል እንደዚያ ከሆነ ያዳነኝ ሰው ሲላቸው ከምንድነው እንደው የምትድነው ምን ሆነህ ነበር ከየት ነው የመጣኸው ይሉ ነበር ነገር ግን ጠንቅቀው ያውቁታል? መዳኑን ማየት አይፈልጉም እንጂ ማን እንደሆነ ጠንቅቀው ያውቁታል። ከዚያም ያዳነኝ ያ ሰው አልጋን ተሸከም አለኝ ሲላቸው አልጋህን ተሸከመ ሂድ ያለ ሰው ማን ነው ብለው ጠየቁት። እስኪ ጥያቄና መልሱ ውስጥ ያለውን ሽሽት እንመልከት። ያዳነኝ ሰው አልጋህን ተሸከም አለኝ ለሚለው መልስ ተከታዩ ጥያቄ ማን ነው ያዳነ የሚል ነበር። እነርሱ ግን የጌታን የማዳን ስራ ላለመስማት ጆሮቸውን ደፍነው ስለነበር አልጋህን ተሸከም ያለ ማን ነው አሉ። የማዳንን ስራ እያዩ ከማመን ይልቅ መከራከር፣ ከማድነቅ ይልቅ የትችት ሰበብ መፈለግ እንግዲህ ጌታን የሰቀሉ የአይሁድ ጠባይ ነው። የመጨረሻው ነገር መጻጉዕ ከዚህ በኋላ ወደ አይሁድ ሄዶ ጌታን መክሰሱና ለጌታ ሞት የመማከራቸው ምክንያት መሆኑ ነው። ይህ ሰው የሚብስ እንዳይገጥምህ ደግመህ ኃጢአትን አትስራ ብሎ ጌታ ቢያሳስበውም አልሰማም። ጌታ በተያዘበት በምሴታ ሐሙስ ለሊቀ ካህናቱ አግዞ ጌታችንን በጥፊ መታው። ጌታችንም ክፉ ተናግሬ ከሆነ ስለ ክፉ መስክር፣ መልካም ተናግሬ ከሆነ ግን ስለ ምን ትመታኛለህ? አለው። አልጋህን ተሸክመህ ሂድ ከማለት በቀር ክፉ ቃል ተናግሬህ ከሆነ መስክርብኝ፣ የተናገርኩህ መልካም ሆኖ ሳለ ስለ ምን ትመታኛለህ ማለቱ ነበር። ጌታችን በማግስቱ የሁሉ ጅራፍና ግርፋት ሲደርስበት አንድም ጊዜ ለምን ትመታኛለህ ብሎ አልተናገረም። የመጻጉ ጥፊ ይህን ያህል ዘልቆ የተሰማው ለምንድር ነው? የመጀመሪያው ምክንያት ከቤተ ሳይዳ ከበጎች በር ጋር የተያያዘ ነው። ጌታችን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው፤ በበጎች በር አልፎ የመጣው ንጹሐ ባሕሪ እንደሆነ ለማስረዳት ነበር። ለዚህም ንጽህናው ዋነኛው ምስክር ፈውስን የሰጠው ይህ በሽተኛ ነበር። እርሱ ግን መታው። በቤተ ሳይዳ ክፉ ቃል ተናግሬህ ከነበር መስክርቢ ማለቱ ነውር የሌለብኝ ለመሥዋዕት የተዘጋጀው በግ ነኝ፣ ለምን ትመታኛለህ ማለቱ ነበር። ሁለተኛው ምክንያት ደግሞ ከሮማውያን ግርፋት በላይ ለጌታ ዘልቆ የሚሰማው ባዳነው ሰው መመታቱ ስለሆነ ነው። የተወደዳቸው የቻናላችን ተከታታዮች መጻጉዕ ከ38 ዓመት በሽታ ብቻ ዳነ። እኛ ግን የዳነው ከ5500 ዓመታት በሽታ ነበር። ጌታችን እኛን ያስነሳን ከሲዮል አልጋ ነው። ከሌላው ሰው ይልቅ እግዚአብሔር የእኛ ዱላ ይሰማዋል። ይህም ዱላ ኃጢአታችን ነው። እግዚአብሔር ዛሬም ድረስ ለእያንዳንዳችን ይጠይቃል፣ ለምን ትመታኛለህ? ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። የተወደዳችሁ የሆኒ ቲዩብ መንፈሳዊ ቻናል ተከታታዮቻችን፣ በአገር ውስጥም ከሀገር ውጭም ያላችሁ ውድ ኦርቶዶክሳውያን በሙሉ የዛሬው መርሐ ግብራችን ከብዙ በጥቂቱ ይህንን ይመስል ነበር። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ ከልብ እናመሰግናለን። እግዚአብሔር ይስጥልን። በቀጣይ ደግሞ የቀጣዩን ሳምንት መርሐ ግብር ይዘንላችሁ እንመጣለን። እስከዚያው ድረስ ቪዲዮውን ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ለሌሎች እንዲደርሳቸው ደግሞ ቪዲዮውን ሼር በማድረግ ለቻናሉ አዲስ የሆናችሁ ወይም ይህንን ቪዲዮ ለመጀመሪያ ጊዜ የምትመለከቱ ኦርቶዶክሳውያን ደግሞ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት በቀጣይ የሚለቀቁትን መርሐ ግብራት መከታተል ትችላላችሁ። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ይቆየን።